አረ ድራማ ነው በሉኝ ለነገሩ ይገባዋል ይገባዋል ይገባዋል ግን የአንዱን ኮላሊቱን ነገር አደራ አደራ በነገራችን ላይ መገፋት ጥሩ ነው መገፋት በሰዎች መበደል በሰዎች መገፋት ጥሩ ነው እውነት ለመናገር እናንተ ብቻ ሰው አትበደሉ ሰው አትግፉ በሰው ላይ ግፍን አትስሩ ከተበደላችሁ ከተገፋችሁ ግን የሆነ ነገር ይክሳችኋል። አላህ ሁሌም አላህ ከተበዳዮች ጎን ነው። አሰላሙ አሊኩም ወራህመቱላ ወበረካቱ ውድና የተከበራችሁ የዘይነብ እንድሬስ ዩቲብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ይሄንን ቪዲዮ ያያችሁ በሙሉ ላይክ አድርጉልኝ። ይሄን ደስታ ሳላበስራችሁ አልተኛም ብዬ ነው የመጣሁትኝ። እና በነገራችን ላይ የሮሃማን ከግፍ ግፍ በላይ ነው ሀብትሽ ላይ እየሰራችሁ ማለት ነው። እንግዲህ እነሱ ወጥተው እንደተናገሩት በጣም ብዙ ነገር ኩላሊቱን ሰጥቷት፣ ኢቨን እንኳን በቴሌግራም ከሌላ ወንድ ጋር ስትጀናጀን እንደያዛት ብዙ ብዙ ነገር ቲክቶክ ላይ ላይቭ ላይ ሆኖ ተናግሯል ማለት ነው። በጣም ብዙ በደል የእናቷ ቤት ሳይሸጥ እናቴ ሁለት ቤት ሽጣ ለማሳከሚያ ምናምን በጣም ብዙ ውሸቶችን ዋሽታለች። ህይወት ለሰጣት ሰው ህይወቱን ለሰጣት እንደገና ከአላህ በታች እዚች ምድር ላይ የመኖሯ ሰበብ ለሆነላት ሰው ሀታ ቢበድላት ቢገፋት ቢያስቀይማት ቢያንቋሽሻት እንኳን እሱን ምንም ነገር መናገር የለባትም ነበር፣ ያኔ ትክክለኛ አይምሮ ቢኖራት ማለት ነው። በነገራችን ላይ በጣም ብዙ ነገር አይተናል። ሀብትሽ በጣም የተረጋጋ ቆራጥ የሆነ በቃ ውስጡ የተሰበረ እየተጎዳ ወንድ ነው። በነገራችን ላይ ሰይፉ ጋር ሲናገር የመጨረሻው ኢንተርቪው እሷ ጋር የቀረበ ሰዓት አይታችሁታል። እንዲህ ብሎ ቀጥ ብሎ እንኳን አንድ ጊዜ እንኳን አላያትም፣ በሚገርማችሁ ሁኔታ ሰይፉ ምን ይሰማሃል? ምን ይሰማሃል በአሁን ሰዓት ምናምን ሲለው ውጣ ውጣ ይለኛል ነው ያለው። ምን ያክል ብታቆስለው ነው? ምን ያክል ብትበድለው ነው? በተደጋጋሚ ብዙ ውሸቶችን ዋሽተዋለች፣ ብዙ በደሎችን በድለዋለች እና ሁለተኛ እሷ ጋር ብቀጥል የመኖሬ ምክንያት ማለት እዚህ ጋራ ምንም ዋስትና የለኝም ብሏል። ሲወድቅ ራሱን ሊያጠፋ ሲል የደረሱለት ቤተሰቦቹ ናቸው፣ በነገራችን ላይ ማለት ነው። ምን ያክል እንደተጎዳ የምታዩት የመጀመሪያ ጊዜ ሮሃማ ሰይፉ ጋር ኢንተርቪው ሰጥታ ውሸቷን ነው ተለያይተናል ብሎ የመጣ ሰዓት ማለት ነው። ያንን ቪዲዮ አይታችኋል። ምን ያክል እንደተቦሰቃቀለ የለበሰው ልብስ ቁሽሽሽ፣ ሰውነቱ፣ እግሩ ምናምን፣ ጎዳና ላይ ለመሆኑ ያ ቪዲዮ ምስክር ነው እውነት ለመናገር እና በጣም ተወዳጅነትን አትርፏል። የሆነ ነገር ሲመጣ አትጥሉት አንዳንዴ ሰዎች የገፉን ምናምን ነገር ይኖራል። ግን ደግሞ በነዛ ሰዎች ችግር ምክንያት የሆነ ለእኛ አመቺ ነገር ወይም ለሕይወታችን መልካም ነገር የሕይወታችን መንገድ እንድትይዝ የሚያደርግ ነገር አለ እያመቻችልን ነው ብዬ አስባለሁኝ። እና ሀብትሽ እንግዲህ ታሪካቸው እዚህ ሚዲያ ላይ ከወጣ በኋላ በጣም ሰው ያደነቀው የወደደው የተገረመበትም ሰው ነው። እውነት ለመናገር በዚህ እድሜ በዚህ ዘመን ኩላሊቱን ያለ ምንም ሂሳብ ያለ ዜሮ አምስት ሳንቲም እንደዚህ አሳልፎ የሚሰጥ ሰው፣ በዛ ላይ ደግሞ ትግስቱ ምናምን፣ እኔ እንጃ ምን ብዬ ልንገራችሁ፣ ቃላት የለኝም ለሱ ሮሃማ ወጣ እንግዲህ ኢንተርቪው መስጠቷ ምናልባት ለሱ ጥሩ መንገዶችን አመቻችቶለታል። አላህ የሆነ ነገር ለሰዎች ሲያደርግ ራሱ ወርዶ አይደለም የሚያደርግልን፣ በሰዎች ላይ ነው ምክንያት ሆኖ የሚያደርገው ማለት ነው። እዛ ኢንተርቪው ላይ እኮ እሷ አንድ መጥፎ ነገር አልተናገረችም። እንደምትወደው ወደፊት ወልዳለት ምናምን አብረው እንዲኖሩ ምናምን ነው እሷ ጥሩ ነገር የተናገረችው። ግን እሱ አይ ተለያይተናል ብሎ መጥቶ ሲናገር እዚህ ጋራ እሷ የሆነ ማለት እንደዚህ ሰው ይገለበጥብኛል እንደዚህ እሱ ወጥቶ ይናገራል ብላ አላሰበችም። ምክንያቱም መጥፎ ነገር ስላልተናገረች እንግዲህ ያን የዋሸችበት የራሷን ምክንያት አላት። ለማንኛውም ይሄ ሁሉ ሆኖ ሳለ ዛሬ አንድ አጭር ቪዲዮ ተለቆ አይተናል፣ በሶሻል ሚዲያ ማለት ነው። እውነት ለመናገር ሀብትሽን ለትዳር የሚፈልጉት በጣም ብዙ ሰዎች አሉ እናግባው አሜሪካን እንውሰደው ምናምን እያሉ በጣም ብዙ ሰዎች የትዳር ጥያቄ እያቀረቡለት ነው። ብዙ ሴቶች ማለት ነው። እና ዛሬ አጭር ቪዲዮ ተለቁ አይተናል። ይሄ ቪዲዮ ማስታወቂያ ሊሆን ይችላል ብቻ አላውቅም። ሱፍ ለብሶ፣ የሙሽራ ቀሚስ ለብሳ ያው ፎቶ እንትን እያሉ አይተናል። ግን ማስታወቂያ ነው የሚመስለኝ። ዞሮ ዞሮ ሰርግም ቢሆን ማስታወቂያም ቢሆን ህይወት ይቀጥላል። ህይወት በአንድ መስመር ብቻ አትሄድም። መንገድህን አለህ አስተካክሎልሃል። ከዚህ በኋላ እውነቴ ነው እናት የሆነች ሴት ነው የሚያገኘው ብዬ ነው ማስበው። ምክንያቱም በዛችኛቱ በደል ስለደረሰበት መከራ ስለደረሰበት ያንን ይክሰዋል ብዬ አስባለሁኝ። በጣም ብዙ ሰዎች እሱን ለመርዳት አስበዋል። ደስ የሚል ልጅ ነው። ደስ የሚል አቋም ያለው ነው። ለማስታወቂያም ምናምን የሚመች ልጅ ነው። በነገራችን ላይ እንግዲህ ዛሬ ሀ ብሎ ስራ ይመስለኛል ማስታወቂያ ይመስለኛል። እንግዲህ በግልጽ የታየ ነገር የለም። ያው ቪዲዮ ተለቋል። ሰርግ ይሁን ማስታወቂያ ይሁን ምንም የተባለው የተብራራው ነገር የለም። ግን እርግጠኛ ነኝ ለማስታወቂያ ስራ ጀምሮ ይመስለኛል። እንግዲህ ትክክለኛ ሰርግ ቢሆን ደግሞ እንሰማ ነበር፣ እየእውነት ማለት ነው። ለማንኛውም ሀብትሽን የምታገኝ ሴት የታደለች ናት ብዬ አስባለሁኝ። እውነት ለመናገር በዚህ ዘመን ስንት አጭበርብሮ የሴትን ብር በልቶ ስንት ነገር የሚያደርግ ወንድ እያለ ሀታ ያንን የኩላሊት እንደዚህ ኩላሊት የሚታመሙ ሰዎችን እርዳታ እያሉ እየሰሩ የሚሰሩ ሰዎች አሉ ከነሱ ጋር ሰርታ ግማሽ ፐርሰንቱን ይከፋፈላሉ ይመስለኛል። ያንን ስራ አትሰሪም ብሎ ነው የከለከላትና የጸባቸው መጀመሪያ እሱ ነው። ሁለተኛ ነገር ደግሞ በቴሌግራም እየተጀናጀነች ከአንዴም ሁለቴ ሶስት ይዣታለሁ ብሏል ማለት ነው። እና ይሄን የመሰለ ወንድ እውነቴ ነው የምላችሁ። ብቻ አንዳንድ አያገጣጥምም እንጂ በጣም ጥሩ ልጅ ነው። ከዚህም በላይ እደግ ይገባሃል። እውነት ለመናገር ለሱ የምታደርጉት ሁላ ቦታውን አውቃችኋል፣ የሚደረግበትን ብዬ አስባለሁ። እና ለማንኛውም ህይወት ይቀጥላል። ውድ ቤት ሰዎቼ መገፋት ጥሩ ነው አንዳንዴ፣ ሰዎችን አትግፉ፣ ሰዎችን አትበድሉ፣ ሰዎችን አታስከፉ። በዳይ እዚች ምድር ላይ ይዋረዳል፣ እውነት ለመናገር እና ሀብትሽ እንደዚህ አምሮበት ምናምን ስላየሁት በጣም ደስ ብሎኛል። ይገባሃል የመችክ ብያለሁኝ። ይሄንን ቪዲዮ ረዋና ረዋና አልኩኝ። ሮሃማ ስታየው ምን እንደምትል ባላቅም፣ ለማንኛውም አሁንም ወይ መርዝ ወይ የሆነ ነገር እንዳትጠጣ ዘመዶቿ ጠብቋ ትላለሁኝ። እና ይህን ቪዲዮ የወደዳችሁ ላይክ ሼር አድርጉት ውድ ቤተሰቦቼ።